ሰላም ጤና ስትልን የተከበራችሁ ተመልካቾቻችን፣ አሁን የምንገኘው በሰሜን ጎንደር ዞን ደባርቅ ከተማ ደባርቅ ዩኒቨርሲቲ ላይ ነው። በ2017 ዓ.ም ማለት ነው ተማሪዎችን በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እንዲሁም በድህረ ምረቃ ያስመርቃል። እኛም እንግዲህ የቅዳሜ ቡና የቶና ዝግጅታችንን በዩኒቨርሲቲው ተገኝተን በተመራቂ ተማሪዎች ውስጥ በላቀ ደረጃ ተሸላሚ ከሆነችው ከተማሪ ቤቴሌም አበባው ጋር ቆይታ ልናደርግ ግቢው የምረቃ ቀኑ ላይ ነው የምንገኘው። በጣም ደስ የሚል ድባብ ነው እየተመለከትን የምንገኘው። አጠገቤ ደግሞ ተመራቂ ቤተልሔም አበባው ትገኛለች። ከምረቃ በፊት ወይም ደግሞ አዳራሽ ውስጥ የሽልማት ስነ ስርዓቱ ከመካሄዱ በፊት አግኝቻታለሁ ስሜቷ ምን ይመስላል የሚለውን ከእሷ ጋር መጠነኛ ቆይታ አድርግና ሙሉ ዝግጅቱን ወደ እናንተ እናደርሳለን። አብራችሁን ቆዩ። ቤቲ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። እንግዲህ አመታትን በዩኒቨርሲቲ ቆይተሻል። ዛሬ ደግሞ ኤዲካሚሽን ፍሬ የምታይበት የምረቃ ቀንሽ፣ ልዩ ቀንሽ ላይ ነው የምትገኝ። ስሜቱ እንዴት ነው? በጣም ደስ ብሎኛል። በመጀመሪያ ደረጃ የረዳኝን አምላኬን እግዚአብሔርን ማመስገን እፈልጋለሁኝ። በመቀጠል እናቱን ድንግል ማርያምን፣ እንዲሁም ደግሞ ከሱ በታች ቤተሰቦቼን፣ ያስተማሩኝን መምህራኖችን፣ አይዞች በርች እያሉ የደገፉኝን ሁሉንም በዚህ አጋጣሚ ማመስገን እፈልጋለሁ። እጅግ በጣም ደስ ብሎኛል። ከስነ ትምህርት ክፍል ነው በላቀ ውጤት ተሸላሚ ሽልማቱን ለመቀበል ጉጉትሽ ምን ይመስላል? እውነቱን ለምን ነገር በጣም ጓጉቻለሁ። ምክንያቱም ያ አራት አመት ሙሉ በብዙ ሁኔታዎች ያሳለፍኩት ጊዜ ነበር እዚህ ግቢ ውስጥና በጣም ጓጉቻለሁ። በጣም አሪፍ። ስለዚህ መልካም ድል ነው የምንመኝልሽ። የተከበራችሁ ተመልካቾቻችን፣ ወደ ውስጥ ገብተን ደግሞ የሽልማት ስነ ስርዓቱና አጠቃላይ የምረቃ ስነ ስርዓቱ ምን ይመስላል የሚለውን እንመለከታለን። የቶና ዝግጅታችንን ነው እየተከታተላችሁ የምትገኙት። አብራችሁን ቆዩ። ቤቴ መልካም ድል

ውድ ተመልካቾቻችን በደባርቅ ዩኒቨርሲቲ የ2017 ዓ ም የተማሪዎች የምረቃ ስነ ስርዓት ላይ የተገኘ ነው። የቶና ዝግጅታችን ደግሞ ቀደም ሲል እንዳያችሁት በዚሁ በደባርቅ ዩኒቨርሲቲ የተማሪዎች የምረቃ ስነ ስርዓት ላይ በስነ ሕይወት ትምህርት ክፍል ማለት ነው 3.89 በማምጣት ተማሪ ቤተልሔም አበባው የዋንጫ ተሸላሚ ሆናለች። እኛም እንግዲህ ቀደም ሲል መግቢያ ላይ ስሜቷን ጠይቀን ነበር ወደ አዳራሹ ስትገባ ገባ። አሁን ደግሞ የዋንጫ ስነ ስርዓቱ ከተካሄደ በኋላ ተገናኝተናል ማለት ነው። ቤቲ እንኳን ደስ አለሽ። እንኳን አምሮ ደስ አለኝ። አመሰግናለሁ። ስሜት እንዴት ነው? በጣም ደስ ብሎኛል። እግዚአብሔር ይመስገን፣ እጅግ በጣም ደስ ብሎኛል። ዋንጫውን መዳሊያውንም ሸምስለሽዋል። የተከበራችሁ ተመልካቾቻችን የቶና ዝግጅታችን ተጀምሯል። ተማሪ ቤት ላይ አበባዊ የአጠናን ያጠናን ዘዴዋ እና ለዚህ የበቃችበትን መንገድ ዛሬ ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የሽልማት ስነ ስርዓቱን እያየን ነበረ። ለዚህ መብቃት ቀላል ነገር አይደለም እና ስሜቱን ምን ይመስላል? በጣም ድብልቅልቅ ያለ ስሜት እየተሰማኛል ያው ከድሮም ከበፊትም ጀምሮ ታች ክላስ ወጣቶች ለወጣቶች የሚባል መርሃ ግብር ነበር፣ የቴሌቪዥን መርሃ ግብር እና እሱን በምመለከትበት ሰዓት እንደዚህ በዩኒቨርሲቲ የላቀ ውጤት ያስመዘገቡ ተማሪዎች ሲሸለሙ ምናምን አይ ነበር እና ም እንደዚህ በሆን እያልኩ መኝ ነበር፣ ከታች ከስድስተኛ ክፍል ምናምን ጀምሮ ማለት ነው። እና ልክ ዘጠነኛ ክፍል ሀይ ስኩል እንደተቀላቀልኩኝ የመጀመሪያ መጽሐፋችን ላይ የስነ ህይወት ትምህርት ላይ ማለት ነው ፕሮፌሰር ያለም ፀሀይ ባዮሎጂስት ናት። እና በቃ እሷ ናት ኢኒሽት ያደረገችኝ ና እንደሷ መሆን ፈልግ ነበረ እና ይሄ ዩኒቨርሲቲ ከተቀላቀልኩ በኋላ ከመጣው በኋላ ያው ይህንን የትምህርት ክፍል በምርጫዬ ነው ገብቼ የተማርኩት። ዳጠናን ሂደቱ ስመጣልክ ሙሉ ጊዜን የማሳልፈው ማለት ያው ዶርም ብዙም አልቀመጥም እውነቱን ለመናገር፣ ምክንያቱም ማረፊያ እስከሆነ ድረስ ለእረፍት ብቻ ነው የምጠቀምበት። አብዛኛው ጊዜ የማሳልፈው ስፔስ ነው ተሰጥቶ ስፔስ እና አንድ አንዴ ላይብራሪ ቤተ መጻሕፍት ተጠቀማለሁ። ከመምህራኖች ጋርም ጥሩ የሆነ ግንኙነት ነበረኝ። በተለይም ደግሞ በዚህ አጋጣሚ ሁሉንም የዲፓርትመንት ዲፓርትመንት መምህራን በእውነት በጣም ማመስገን እፈልጋለሁ። መምህር ገብሬ ያያ ነው ባላለው በደባርቅ ዩኒቨርሲቲ የባዮሎጂ ትምህርት ክፍል ኃላፊና መምህር ነኝ በትምህርት ክፍሉ ከአራት ዓመት አገልግ ያለውይ። በዛሬው ዕለት የደባርቅ ዩኒቨርሲቲ ለስድስተኛ ጊዜ ተማሪዎችን እያስመረቀ ይገኛል። ከተመራቂ ተማሪዎች መካከልም በእኛ ትምህርት ክፍል ተማሪ ቤተላይ ማበው 389 በማምጣት ከሴቶች በአንደኛ ደረጃ ላይ ትገኛለች። እንደ አጠቃላይ እች ተማሪ ተማሪ ቤተላይ ማበው በትምህርት ዘመኗ ንቁ ተሳትፎ የነበራትና ሙሉ ጊዜዋን ለትምህርት የምታሳልፍ ተማሪ ናት። እንደ ትምህርት እንደ ዩኒቨርሲቲ በትምህርት ክፍላችን በቂ የሆኑ የላብራቶሪ ወይም የቤተ ሙከራ ክፍላሶች ወይም ደግሞ ትምህርቶች አሉ። ከቲዮሪቲካል ወይም ደግሞ በቲዮሪ የተማረችውን ሙሉ በሙሉ በፕራክቲካል በመማር ሙሉ ጊዜዋን በላይብረሪና በጥናት ላይ የምታሳልፍ ተማሪ ናት። ከዚህም በተጨማሪ በሙያዊ ስነ ምግባሯ ወይም ደግሞ ሌሎችን በማገዝ ሙሉ በሙሉ በስነ ምግባር ከመምህራን ጋር ተግባብታ የምትሰራ ተማሪ ናት። እንደ እንዳጠቃላይ በጥሩ ወይም ደግሞ በነቃ ተሳትፏና የትምህርት ክፍሉ ባደረገላት ንቁ ተሳትፎና ንቁ ድጋፍም ለዚህ ውጤት እንድትበቃ አድርጓታል። እንደ ትምህርት ክፍል ኮርተናል። በትምህርት ክፍላችን በተለይም ደግሞ በሴቶች አጠቃላይ ዩኒቨርሲቲውን ወክላ አንደኛ በመውጣቷ ትልቅ ኩራት ተሰማናን። አመሰግናለሁ። ለዛ በጣም ጎበዝ ተማሪ ናት። ብዙ ገዛዎችን እናደርግላት ነበር። ለዚህ ውጤት ላበቃት ለፈጠረ መድኃኒዓለም እግዚአብሔር የተመሰገነ ይሁን። ዛሬ የደስታዋ ተካፋይ በመሆን ቤትዬ ስለኮራሺ በጣም አመሰግናለሁ። አመጠን በላይ እና በጣም ደስታ አሁን ከመጠን በላይ ደስታ ሊያስለቅሰኝ ይላል እና በጣም ተደስቻለሁ። በልጄ በኩል በጣም ደስ ብሎኛል። ልጅቱ ትናት እውነት የነምልም ከልጅነቷ ጀምሮ ታዛዥ፣ ሰው አክባሪ በጣም በጣም ደስተኛ ነኝ። በዚህ በመድረሳ በጣም ደስ ብሎኛል። በመጀመሪያ እግዚአብሔርን አመሰግነዋለሁ። በመቀጠል ደግሞ መምራኖቿን አመሰግናለሁ። መምህራኖቿ ተቆጣጥረው እዚህ ልኝ አመሰግናለሁ። የዩኒቨርሲቲ ህይወት በጣም በብዙ መንገድ የሚታለፍበት ነው። ቤቴሌም እንግዲህ ዛሬ በደባርቅ ዩኒቨርሲቲ ከፍተኛ ሰቃይ ተማሪ በመሆን የዋንጫ ተሸላሚ ነሽ። ና ለዚህ እስክት በቂ ድረስ፣ በተለይ ደግሞ ታሽ ክላስ የመጣሽበት መንገድ ምን ይመስል ነበር? አንድ ሰው ሲማር ና ራሱን አስተሳሰቡን ሲቀይር ነው ከጎን ያለውን ሌላውን ማህበረሰብ መቀየር የሚችለው። እና መማር ማለት በአንድ የትምህርት ክፍል ብቻ መብቃት ማለት አይደለም በብዙ ነገር ማለት እይታን የማስፋት ሂደት ነው ብዬ አምናለው። መማር ማለት ማለት ነው። ያው መማር አይቆምም፣ ሁሌም እንማራለን። እና ለትምህርት ልዩ ፍላጎት ስለነበረኝ ያው ለዛሬ ቀን በቅቻለሁ ብዬ ነው የማስበው። እንዴት? ቤቶችሽ ምን ይመስላሉ? ከታች ጀምሮ መጀመሪያ ደረጃ ላይ ያው ከአጸደ ህፃናት ጀምረለ መጀመሪያ ቤተሰቦች አጸደ ህፃናት ከመማሪ በፊት የቄስ ትምህርት ብለን የምንጠራው ፊደል እንድቆጥር አድርገውኛል። እና ፊደል ከቆጠርኩ በኋላ የአጸደ ህጻናት ወይም ኬጂ ትምህርትን ስቀላቀል ለእኔ ትምህርት ቀለለኝ ማለት ነው። እና ወዲያው ወደ አንደኛ ክፍል እንድገባ ተደረግኩኝ። እና አንደኛ ክፍል ጀምሮ ያው በጥሩ ውጤት ነበር ስመጣ የነበረው ማለት ነው። እንግዲህ ለዚህ እንዲሆን በተለይ ደግሞ የአብነት ትምህርት ቤቱ ጠቅሞኛል ለምትይ በጣም። ከዛ በኋላ ወደ ዩኒቨርሲቲ ስትቀላቀይ የነበረሽ ነገር፣ በትምህርት የምጠብቂው ነገር፣ በዩኒቨርሲቲ ሕይወት የምጠብቂው ነገር ምን ይመስል ነበር? መጀመሪያ ወደዚህ ግቢ ወደ ዩኒቨርሲቲ ከመቀላቀል በፊት የነበር ሁኔታ ያው እንዳልኩ በጣም እንጓጓ ነበር ዩኒቨርሲቲ ገብተን እናም ከጓደኞቼ ጋር በጣም እንጓጓ ነበር። ታች ክላስ እያለን ስፔሻሊ ሀይ ስኩል ላይ ከዘጠነኛ ክፍል በኋላ ያው ተመራቂዎች እና ያለን ምናምን ጉጉ ነበር ለዛ ነገር ማለት ነውና፣ ከጓደኞቼ ጋር ያው እናወራለን እንደዚህ፣ እዚህ ቦታ ደርሰን ምናምን ህልም ነበረን ማለት ነው። እና እዚህ ግቢ እንደገባው ምንድነው ያደረኩት? የትምህርት ክፍል መረጣ ነበርና እንደገባን ያው የአንደኛ አመት ኮመን ኮርስን ካጠናቀቅን በኋላ የትምህርት ክፍል መረጣ ላይ ያው ትምህርት ክፍልን አንዳንዴ ወተን ስራ ለመስራትና የምንፈልገው ነው ወይ ሁለቱን ያማከለ ቢሆን መልካም ነው፣ ግን ደግሞ አንዳንዴ ምንድን ነው። የምንፈልገውን ነገር ስናገኝ ማለት በምንፈልገው ሙያ ስንሰማራ ነው ውጤታማ መሆን የምንችለው። ይሄ ነገር ያበላል ይሄ ነገር እንትን ይላል ስለ ተባልን ብቻ ሳይሆን ያው የእይታ አድማሳችንን ያሰፋል ወይ ወደፊት ህይወቴን ይቀይርልኛል ወይ ብለን አስበን ነው መምረጥ ያለብን። እና ያደረኩት ምንድ ነው መጀመሪያ የትምህርት ክፍሌ እንዴት ነው መመርጠው ብዬ ከራሴ ጋር አወራሁኝ። የሚያውቁ ሰዎችን ጠየኩኝ። ያው እንዳልኩ ፕሮፌሰር ያለም ፀሀይናት እዚህ ውስጥ በጣም ድጋባ ኢኒሽት ያደረገችኝ እስኪ ወደ ኋላ መለስ ብለን እናስታውሳቸው። ያለፉ ዓመታት ላይ የነበረሽን የመማር ማስተማር ሂደቱ፣ በተለይ ዲፓርትመንት መረጥሽ፣ አወቅሽ፣ ከዛ በኋላስ የነበረሽ ነገር ምን ይመስላል? ያው የትምህርት ክፍላችን ከመረጥን በኋላ እንደምታውቀው አየሩ በጣም ነፋሻማና ቀዝቃዛ ነው። ያንን ከመቋቋም አንጻር ያው የተፈጥሮ የአየር ንብረት ስለሆነ ለመቋቋም እንደ ሰው ሰውኛ የምናደርገው ነገር ይኖራል። ከዛ በተጨማሪ ደግሞ ያው ሰዓትን በአግባቡ መጠቀም ነው። እዚህ የተማርኩት አንድ ነገር ምንድነው፣ ሰዓትን በአግባቡ መጠቀም ነው። ካፌ የሚከፈተው ሰው የሚዘጋው በሰዓት ነው። ላይብራሪ ቤተ መጽሀፍት የሚከፈተው የሚዘጋው በሰዓት ነው። ሁሉም ነገር ሰዓትን ያማከለ ነው፣ ግቢ ውስጥ ማለት ነው ያለው ቆይታ ና ምን ነበረኝ። ኤልሲዲ የሚባል እንትን ነበረ፣ ኤልሲ ስኩዌር ዲ የሚባል እንትን የምንከተለው መርህ ነበረን። ና ጓደኞች ማለት ነው ግቢ ውስጥ እስካለን ድረስ በግቢ ቆይታችን ላይብራሪ፣ ካፌ እና ዶርም ከዛ ውጪ ሌላ አልባሌ ቦታዎች ጊዜያችንን አናጠፋም፣ የሚል መርህ ነበረን። በቃ ቢያንስ ከኛ ውስጥ አንድ ሰው ዋንጫውን መውሰድ አለበት ብለን እናወራ ነበር። እና በቃ እንደምንም ብለን ምናምንና ላይብራሪ በጣም በብርድ ትዝ ይለኛል። ማታ ሰባት ሰዓት ሌሊት ምናምን ከዛም በባሰ ሰዓት ምናምን ሴት ሆነ ብቻ እንሸኘን ላናገኝ እንችላለን እና በህብረት ነበር ስንሄድ የነበረው ምናምን ላይብራሪ ተጠራርተን። ምክንያቱም ዋንጫ የኛ ነው፣ በግሩፕ ነበር ያሰብነው፣ እና ዋንጫውን የኛ ማድረግ አለብን ብለን ስለተነሳን፣ ሴቶች ነን ወንድም ባይሸኘን ማለት እኛ ራሳችንን በሌሊት መሄድ እንችላለን ብለን በግሩፕ ነበር የምንቀሳቀሰውና ያ የእኔ ብቻ ጥረት አይደለም ልል ፈልጌ ነው። በህብረት ጓደኞቼ ጋር ሆነን ያመጣነው ውጤት ነው ብዬ ነው የማምነው። ስለዚህ ይህ ዋንጫ ዛሬ ተሳክቷል፣ ደስ ብሎኛል። ቃልሽን አክብረሻል። ከእናንተ መሀል እንግዲህ አንቺ ዋንጫውን አልጠሻል ማለት ነው ከመሀላችን ያው መምህራኖችሽ በተለይ ደግሞ የስነ ህይወት ትምህርት ክፍል የነበረው ድጋፍ ላብራቶሪዎች ጋር ያሉት መሟላት ምን ይመስላል? ጀማሪ ዩኒቨርሲቲ እንደመሆኑ መጠን ያው እንዲያውም አሪፍ ላይ ነው ያለው ብዬ አስባለሁ። ብዙ ነገሮች ላይሟሉ ይችላሉ፣ እንደ ፈርስት ጀኔሬሽን ከዛም በላይ እንዳሉ ዩኒቨርሲቲዎች ላይሆን ይችላል። ነገር ግን ባለው ነገር ማየት ያለብንን ነገር አሳይተውናል፣ መምህራን ብዬ ነው የማምነው በተለይ ደግሞ የሚያስተምሩን መምህራኖቻችን ሁሉም መምህራን እኛን ለማገዝ ወደ ኋላ የሉም ግቢ ውስጥ ያሉት። ግን በተለይ የትምህርት ክፍላችን መምህራንን በጣም ሳላደንቅ ማለፍ አልፈልግም። በጣም ከጎናችን ነበሩ። በተለይ ከኤግዚት ኤግዛም ጋር ተያይዞ ቲቶሪያል እየሰጡ ሀንድ አውት ምናምን በጣም እየረዱን ነበርና ምስጋና ይገባቸዋል። በዚህ አጋጣሚ እንግዲህ በዚህ አጋጣሚ ምስጋና ይድረሳቸው ብለናል። ይህንን ፕሮግራም የሚከታተሉ ደግሞ ተማሪዎች ይኖራሉና በግቢ ቆይታሽ በነበረሽበት ጊዜ የገጠሙሽ ፈታኝ ነገሮች ይኖራሉ እና የተወጣሽበት መንገድ የሚኖራልና እስኪ ስለነሱ እናንሳ። የተለያዩ ችግሮች ሊኖሩ ይችላሉ ግን ችግሮቻችንን እንደ የህይወት ማጣፈጫ ቅመን መጠቀም ነው ከኛ የሚጠበቀው ማለት ነው። አንድ የሆነ ችግር በተፈጠረ ቁጥር እንዴት አድርጌ ከዛ ችግር ላምልጥ የሚለው ነገር ነው ወደ ስኬት ህይወት የሚወስደን ብዬ አምናለሁ። ግቢ ውስጥ በጣም ብዙ ከመሰረተ ልማት አንስተን ስንነሳ በጣም ብዙ ችግር ሊኖር ሊኖር ይችላል። ለምሳሌ እናሳለ የውሃ መቆራረጥ ሊኖር ይችላል። የመብራት መጥፋት ሊኖር ይችላል። ከሰዓት ጋር ተያይዞ ያው መሸፈን ያለብን ሳትሸፍን በመሰረተ ልማት አለማሟላት ማለት ነው። ግን እንዴት አድርጌ ያን ነገር ልወጣው የሚለውን ነገር ስታስብ ወደ ስኬት እየቀረብን እንሄዳለን ማለት ነው። በዚህ ህይወት ብቻ አይደለም፣ በተለያዩ የህይወት መስኮች ውስጥ ያው ትላልቅ ደረጃ የደረሱ ሰዎችን በምናይበት ጊዜ በጣም ብዙ የህይወት ውጣ ውረድ አሳልፈው ነው እዛ ደረጃ ላይ እየደረሱት ማለት ነው። ስለዚህ ችግሮችን እንደ ጥሩ እድሎች መጠቀም ለስኬት ያበቃል እና ሁሉም ሰው ይህን ነገር አውቆ በተሰማራበት የስራ መስክ ችግሮችን እንደ ቅመም ተጠቅሞ ህይወቱን ማጣፈጥ ይችላል ብዬ አስባለሁ። በመንፈሳዊ ህይወትሽም ጠንካራ እንደሆንሽ እሰምቻለሁ። በግቢ ቆይታሽ ና እስኪ ስለ እሱ ነገር አጫዎች። ያው በዚህ አጋጣሚ የደባርቅ ዩኒቨርሲቲ ግቢ ጉባኤን እጅግ አድርጌ አመሰግናለሁኝ። የኔታ እስጢፋኖስን በዚህ አጋጣሚ በጣም አመሰግናለሁኝ። ማለት በጣም ብዙ ነገር ለኛ ተደርጎልናል። ከአምስት ሴት ተማሪዎች ጋር ስፖንሰር ተደርገን ማለት በጊቢ ጉባኤ ማለት ነው። መዝሙረ ዳዊት እንድንማሪ አብነት ትምህርታችንን እንድንከታተል በጣም ረድተውናል። በተለይ ደግሞ ለሴቶች ልዩ ትኩረት በማድረግ ማለት ነው የምግብ የአልጋ፣ የተለያዩ ወጪዎችን በመሸፈን ጊቢ ጉባኤው በጣም ረድተውናል። የኔታ እስጢፋኖስም እኛን እኛም በማበርታት አምስት ሴቶች ብቻ ነበርን የተማርነው በ ያው ለግቤ መጀመሪያ አብነት ተማሪዎች ነበርን እና በጣም በጣም ብዙ ድጋፍ አድርገውልናል እና የኔ ብቻ ጥረት ሳይሆን የእነሱም ድጋፍ ጭምር ነው። የወላጆችሽን እገዛ ደግሞ እናንሳ። ቀደም ሲል ስሜታቸውን አጋርተውናል እና ወላጆች በአንቺ ህይወት ውስጥ ምን አይነት ሚና ነበራቸው? ያው እንግዲህ ከእግዚአብሔር ቀጥሎ ወላጅ ለልጁ ፈጣሪ ነውና ማለት እንዲህ ነው እንዲህ ነው ብሎ ለመግለጽ ያነሱን ውለታ በእውነት ቃላት የለኝም፣ እውነቱን ለመናገር ምክንያቱም ልግለጻውን ብል ስለማልችል ማለት ነው። እና በጣም በብዙ ነገር ረድተውኛል፣ የትምህርት መሳሪያዎችን በማሟላት ኢቨን ትራንስፖርት ራሱ እንደምታውቀው ካለው ፀጥታ አንጻር የምንመጣው በፕሌን በአየር ትራንስፖርት ነው። እሱ እሱን በመሸፈን አይዞሽ በርች እያሉ በስልክ ሁሌ ቀንና ማታ ነው የሚደውሉልኝ። ድምፄን ይሰማሉ። ድምፄን ሳይሰሙ መዋል አይችሉም። ይሄ ነገራቸው ፍቅራቸው የሰጡኝ በተለያዩ ነገሮች መደገፋቸው ለኔ እጅግ በጣም እዚህ ደረጃ እንድበቃ አድርገውኛል ማለት ነው። ከምንም በላይ ፍቅር ስለሚበልጥ ማለት ነው። ከዛ በኋላ ነው የቁሳቁሱ ድጋፍ የሚመጣውና በዚህ አጋጣሚ እግዚአብሔር እድሜና ጤና ይስጣችሁ ማለት እፈልጋለሁ። ተማሪ ቤተልሔም፣ እንግዲህ ዛሬ የድካምሽን ፍሬ አይተሻል። በዋንጫ በድል በመዳሊያ ተመርቀሻል። በጣም ደስ ብሎናል። ወደፊት ቤተለይ ምን በምን እንጠብቃት? ያው በተማሪ አሁን በተመረቅኩበት የትምህርት ክፍል በምርምር በተለይ ደግሞ ሳይንስ ውስጥ መግባት በጣም ነው የሚያስደስተኝ። እንዳልኩ ያ ሞዴሌ ፕሮፌሰር ያለም ፀሐይ ናትና ሳይንስ ውስጥ ገብቼ በምርምር ስራዎች የተለያዩ ስራዎችን ከፍ ያሉ ስራዎችን ሀገሬን ሊጠቅሙ፣ ወገንን ሊረዱ የሚችሉ ነገሮችን ብሰራ ከእግዚአብሔር ጋር ደስ ይለኛል። በዚህ አጋጣሚ ማመስገን የምትፈልጊው መግለጽ የምትፈልጊው ነገር ካለ በመጨረሻ አይደለስጥሽ። እሺ ሁሉንም ያው ገልጫለሁ፣ ግን ደግሞ መብራቱ እጮኛዬ ነውና ከጎኔ ሆኖ አይዞሽ በርቺ በተለያዩ ስራዎች እየደገፈ ስለረዳኝ እጅግ በጣም በዚህ አጋጣሚ እሱንና ጓደኞቹን ሙሉ፣ የግቢው አዲሴ የሴቶች ጉዳይ ዋና ኃላፊ ናት በግቢው ውስጥ እሷን ማመስገን እፈልጋለሁ። ሁሉንም ግቢ ውስጥ ያሉ ሰራተኞችን ከካፌ ጀምሮ እስከ ላይ አስተዳደር ያሉትን በሙሉ ማመስገን ፈልጋለሁ። በጣም እናመሰግናለን። እኛም እንግዲህ ተማሪ ቤቴሌም አበባው ደባርቅ ዩኒቨርሲቲ 2017 ዓም የተማሪዎች ምረቃ ላይ ተገኝተን የወጣሽበት መንገድ አጫውተሽኛል። ዛሬ ደግሞ በዋንጫ በመዳሊያ የከፍተኛ ማዕረግ ተሸላሚ የሆነሽ አይተን በቶና መሰናዷችን ቆይታ አርገናል። ደስ የሚል ጊዜ ነበረን። በጣም አመሰግናለሁ። አመሰግናለሁ ስለጋበዛችሁ። እኛም በጣም እናመሰግናለን። ወደፊት መልካሙ ሁሉ እመኝልሻለሁ። የተከበራችሁ ተመልካቾቻችን የደባርቅ ዩኒቨርሲቲ የ2017 ዓመተ ምህረት የተማሪዎች ምረቃ ላይ ተገኝተን ቀደም ሲል ባያችሁት መልኩ ተማሪ ቤቴሌም አበባው በከፍተኛ ማዕረግ ማለት ነው ከስነ ሕይወት ትምህርት ክፍል በ3.89 አጠቃላይ ሁለተኛ፣ እንዲሁም ደግሞ በሴቶች አንደኛ ደረጃ ተሸላሚ በመሆን እንግዲህ የወርቅ መዳሊያና የዋንጫ ተሸላሚ ነበረች። ያለፈችበትን የትምህርት ሕይወት ምን ይመስላል የሚለውን እንዲ ወደ እናንተ አጋራል። አቤል ተወልደና ሀብተ ገብርኤል መኮንን በካሜራው በኩል አብረው የነበሩ ሰለሞን አደላ ፕሮግራሙን በማዘጋጀት ከእናንተ ጋር ደስ የሚል ቆይታ አደረግን። በቶና መሰናዷችን ደስ እንደተሰኛችሁ እናምናለን። ቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች አሁንም ወደ እናንተ መድረሳቸውን ይሻገራሉ። ስለነበረን ጊዜ ግን ከልብ እናመሰግናለን።